እኛ እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ ተከታይ አሁንስ ምን እየተደረገ ነው? ሰው ቦታ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም ካህናቱ ናቸው። ነፍሰ ገዳ እስኪን ቪዲዮ አዳምጥ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯራጠ ያለው ፎቶ። ሰላም ሰላም፣ ጤና ይስጥልኝ፣ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በሰበር መረጃ ተመልሼ መቻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው በአርሲ የሀገረ ስብከት ኦርቶዶክሳውያን በይፋ ወጥተው እንግዲህ ጳጳሱን እያወገዙ ይገኛሉ። ይቀይርልን እያሉ ይገኛሉ። ና እንግዲህ የሚታወቀው ሰሞኑን ዓመታዊ ቅዱስ ሲኖዶስ ስብሰባ እንደነበረ ይታወቃል። በዛ ላይ የቀረበው ሪፖርት እንግዲህ በአርሲ ሁለት ካህናት ብቻ እንደሞቱ ነው የተዘገበው። ና እንግዲህ ሁላችሁም እንደምታውቁት በአንድ ጉድጓድ ዓይናችን ከአምስት ሰው ምናምን በላይ መቃብር ሲቀበሩ አይተናል። ና እንግዲህ በጣም እጅግ የሚያሳዝን ሪፖርት ነበር፣ እያየን ያለ ነው እና ይህም በማስመልከት ጳጳሱን እያወገዙ ይገኛሉ። ይቀይርልን አንፈልግም እያሉ ከፍተኛ ተቃውሞ እያስነሱ ይገኛሉ። ማስደምጣቸው በተጨማሪ ደግሞ በደቡብ ክልል በጎፋ ባስኬቱ ኦርቶዶክሳውያን ምእመናን ከቤተ ክርስቲያን ላይ መንግስት እጁን ያንሳልን ሲሉ በአውደ ምሕረት ላይ ድምጻቸውን እያሰሙ ይገኛሉ። የመሳሰሉ መረጃዎችን ጉልበት ስጡት፣ ላይክ ጀምሩት። ከዚህ በጣም በጣም አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና፣ ይሄንን የእውነት ነቅሷ እነ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባሁት። ይሄ ነው ነውና፣ ለምን በዚህ ጋር ብቻ ይበዛል። እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ነቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ። ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላቸው? ግን አታስለቅሱን። በአጭሩ ማለት ነው። የውሸት ለቅሶ ወይ ወይ ወይ አትበሉ። ያገባኝ ነገር እንዴ? ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት፣ እንደዚህ ደደብ መሆን ይችላል። ሀዘን እኮ ተፈጥሯዊ ነገር ነው። ለምን አለቅስክ እንዴት ይባላል? በዚህ ደረጃ የራሳችሁን የሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸውን አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም፣ ለሌላው አማኝማ ምን አይነት ጥላቻና ይሄ የርኅራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ከአንተ እንደዚህ እንደደመሆን ይቻላል። በስመ አብ ወወልድ ለማንኛውም ሀጂ ሙፍቲ እና ቤተሰቦቻችሁን እግዚአብሔር ያጽናት ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ለአንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው። ጋይስ እንደሰማችሁት ነው። ይህ ግለሰብ እንግዲህ ለኔ አዲስ አይደለም፣ ምንም አልመሰለኝም። እውነት እላችኋለሁ፣ ምን መሰላችሁ፣ ከዚህ ቀደም ስላየሁት። ይህ ግለሰብ ማን ነው፣ በተለይ በኦርቶዶክሳውያን ላይ አንድ ሰሞን ጂሃድስ ያውጅ ነበረ። እውነት እላችኋለሁ፣ በጣም ለሃይማኖት ጥላቻ ያለበት ግለሰብ ነው። እስልምናን ይወክላል ብዬ አላስብ፣ እንደዚህ ያለ ግለሰብ ያው ከዋብዮቹ መካከል አንዱ ይመስለኛል። እነሱ ናቸው እንግዲህ በጣም እጅግ የሃይማኖት ጥላቻ ያለባቸው ፍለጠው፣ ቁረጠው፣ ግደለው የሚሉ አሸባሪዎች እነሱ ናቸውና ከነሱ ወገን ነው የሚመስለኝ እስልምናን። አይወክልም እንደምታውቁት ሰው እንዴት ነው አትዘን ብሎ የሚከለከለው? እውነት እላቸዋለሁኝ እኚህ ሁለት የሃይማኖት አባቶች አባታችን ብፁዕ ወቅዱስ አቡነ ማትያስ እና ሀጂ ሙፍቲ በጣም እጅግ የሚቀራረቡ ናቸው። ባይሆኑ እንኳን እውነት እላቸዋለሁ። እንዴት ነው አታልቅስ ብለህ ሰውን እንደዚህ ያለ አስተያየት የምሰጥ በጣም እጅግ የሚያሳዝን ነገር ነው። እውነት እላቸዋለሁኝ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 አረመኒው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃብያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሃራም ነው። የብዙ ሕጻናትን ሴቶችን ነብስ የነጠቀ እጅግ አረመኔው ግሩፕ ማለት ነው። አሸባሪው ግሩፕ ቦኮ ሃራም፣ ይሄ ግሩፕም ዋሃብያ ነው፣ ዋሃብያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናቀው አልሸባብ ይሄም ዋሃብያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኒዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኒዎች ናቸው። አያቹ፣ እነዚህ አረመኒዎች ናቸው። ራሳቸውን ዋሃብያ ብለው የሚጠሩ እንደነ አይኤስአይኤስ እንደነ ቦኮ አራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድን ነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃብያዎች አንጻር ከአረመኒዎች አንጻር ሳይሆን ከምንወዳቸው አባታችን ከነሀጂ ሙፍቲ አንጻር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሠራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያደርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ኦኬ እንደሰማችሁት ነው ወንድማችን ያነሳው ሀሳብ እንግዲህ ያው ከኋላ እንደዛ ሲንቃድ የነበረው ግለሰብ ወንድማችን እያወራው ካለው ግለሰቦች ጋር ማች ያደርጋል ብዬ አስባለሁ። እና ይሄ እስልምናን አይወክልም ብዬ አስባለሁ። ስለዚህ እኛ ደግሞ ኢትዮጵያውያን ሀጅ ሙፍቲን የምንወዳቸው እኛ ከነኝህ ሁሉ ግለሰቦች ለየት ያሉ አባት ስለሆኑ፣ ሁልጊዜ ጊዜ ፍቅርን ስለሚሰብኩ፣ ሁልጊዜ ሰላምን ስለሚሰብኩ፣ ሁሉንም ኢትዮጵያዊ በአንድ አይን ስለሚያዩ እኛ እንወዳቸዋለን። እስልምናን ይወክላሉ ብለን የምናስበው እኛ አባት ናቸው ብዬ አስባለሁ። አሁን ግታም ወስዳችሁ እስኪ በአርሲ ሀገረ ስብከት እንደዚህ ያለ ድምጽ እየተሰማን ያለው እስኪ ሰምተን እንመለስ እኛ እኛ እኛ እኛ አርሲ ሀገረ ስብከት አርሲ ሀገረ ስብከት ያለ ነው ያለ ነው ኦርቶዶክስ እምነት ተከታይ ኦኬ፣ ኦርቶዶክሳን እንግዲህ እንደሰማችሁት ነው ድምፃቸውን። ማለት ነው የመጀመሪያ ጥያቄያቸው በቋንቋችን መገልገል አለብን፣ በእኛው ቋንቋ የሚያስተምረን ሊቀ ጳጳስ ይመደብልን እያሉ ነው ድምጽ እያስተላለፉ የሚገኙት። ሲቀጥል ደግሞ ሁላችሁም እንደምታውቁት እንግዲህ በዚህ አርሲ ሀገረ ስብከት ላይ ከዚህ ከቀኝ በኩል ኤክስ እያደረጉበት መምህር በቅዱስ ሲኖዶስ ስብሰባ ላይ ሪፖርት ያደረገው እጅግ አሳዛኝ የሆነ ዜና ነው። ነግራቸው ነው እትላችኋለሁኝ በአርሲ ሀገረ ስብከት ማህበረ ቅዱሳን የዘገበው ዓለም ያወቀው ፀሐይ የሞቀውን ነገር እንግዲህ ክዶ ሁለት ካህናት ብቻ ናቸው የሞቱብን ብሎ በቅዱስ ሲኖዶስ ላይ ሪፖርት ሲያደርግ አይተናል። እና እውነት እላቸዋለሁ። ከዚህ አንጻር ምእመናን ተገቢውን ጥያቄ ነው እየጠየቁ ነው ያለው ብዬ አስባለሁና፣ ስለዚህ ይህን ድምፅ በደንብ አድርገን ሄር እናድርግ። ድምፅ ነው ናቸው። እጅግ አስፈላጊ የሆነውን ድምፅ ነው እያሰሙ ያሉት ምእመናን። የሚያገለግላቸውን አባት እንደ ልጅነት እንደ ልጅነታቸው ለእኛ አባት ይሆነናል የሚሉትን አባት መጠየቅ ይችላሉ ብዬ አስባለሁኝ። ወደ ደቡብ ንሄድ እንደዚህ ያለ ድምፅ እያሰሙ ነው የሚገኙት። ለኦርቶዶክስ ፍትህ ለኦርቶዶክስ ፍትህ ለኦርቶዶክስ ፍትህ ለኦርቶዶክስ መንግስት ፍትህ ይስጠን መንግስት ፍትህ ይስጠን ቤተ ክርስቲያን ተጨንቃለች ቤተ ክርስቲያን ተጨንቃለች አባቶች ተጨንቀዋል አባቶች ተጨንቀዋል ማህበረ መምህናኑ ተጨንቀዋል ፍትህ ለሃይማኖታችን ኦኬ፣ ኦርቶዶክሲያን እንግዲህ ሰማችሁት ነው። በተለይ በደቡብ ክልል ላይ ኦርቶዶክሲያን በጣም እየተገፉ ነው የሚገኘው። እውነት ላቸዋለሁ። በጣም በተደጋጋሚ ሁኔታ ኦርቶዶክሳዊ ወንድሞች እንደዚሁ እየታፈኑ ነው የሚገኙ። ስለ ቤተ ክርስቲያን የሆነ ነገር እንኳን በሚሉበት ሰዓት እንጃ ተሳቀው ነው በቃ ድምጽ የሚሆኑትና እንደዚህም ደግሞ እየታፈኑ ነው ያሉት። ስለዚህ ኦርቶዶክሲያን ድምጽ እንሆን። ፍትህ ለደቡብ ኦርቶዶክሲያን፣ ፍትህ ለኦርቶዶክሲያን። ዝም አንበል፣ ድምጽ እንሆናቸው። ቤተ ክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይኸው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም ካህናቱ ናቸው። ነፍሰ ገዳይ ዝም ያሉት የፀጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነች እና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ፣ አሁን ክርስቲያን ኮስተር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀጳጳስ ነኝ የሚለው አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተያይዟል። ጫጫ ከተማ ፖሊስ በህግ ይዞታል። ጉዳዩ የአሰላ ከተማ ነዋሪ የነበረ ወጣት እናቱም አብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መተው ቪዲዮ እንደሚቀረጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስከሄድለት የጠለቀ ነገር አልናገርም። እኔ እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም። ይሄም ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጠሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር፣ ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ የሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያቸው። ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም በእውነት የምናየው። ግቢ አሁን መጋዘን መስሎ ነበር በእውነቱ። እንዲያው ብረት ተጠራቅሞብን ነበር ሱ አሁነ ሳብሮ ሲያንሉ እንዲያው ፈነቃቅሎ ሁ እንዲያው ዙሪያውን አቅድተውታል። ሌላ ጽዳት ይቀራቸዋል። እንዲህ ንጹ ውጭን አቅድተውታል። የውስጥ ጽዳት አለ እሱ ይቀር ይሆናል። ብፁ አባቶቻችን፣ እናንተ ከነፍስ በላይ የግቢ ጽዳት አማራችሁ። እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ፣ አይቆጫችሁም፣ አንገበግባችሁ። የምታስባርሩ ሰራተኛ፣ የምታባሯቸው ጳጳሳት፣ የምታባራቸው ፓትሪያርኮች፣ የምታባራቸው ካህናት ብቻ ቆጫችሁ፣ አላንገበግባችሁ። የእናንተ አጀንዳ ግን ሌላ ነው። እኛን ጠይቃችኋል። እናንተ እግዚአብሔር ይጠይቃችኋል። ምእመን ይጠይቃችኋል። ህፃናት ይጠይቋችኋል። መነኮሳት ይጠይቋችኋል። እኛ እንፋረዳችኋለን። አንዝም አንን ይቺ ቤተክርስቲያን የህዝበ ምእመኑን እንጂ የዲኮሬሽን ከተማ አደለች ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ ስውር አማራም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም። ሊቀ ጳጳሱም አያወሩም። እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማ ውበት፣ ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት፣ ቀጣይ ስለሚዘጋጁ ደግሞ ይህን ነው የምታስቡት እና የምታቅዱት። ይህንን አጀንዳ እንስታችሁታል። ነጋ ነሱዋለሁ። ጉዳዩ መንበረ ሰላማ ከእናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ሕገ ቤተ ክርስቲያንን አጽድቋል ቁጭ ብሎ እና ዝማላችሁ እናንተ እና ይመለከታችሁ ለእናንተ እንደ ሀገር አጀንዳ አይደለም። የግቢ ጽዳት ነው ለእናንተ አጀንዳ። እንግዲህ ኦርቶዶክሳን እያያችሁት እየሰማችሁት ያለው ነገር ትንሽ ለጆሮአችንም ከበደ የሚል ነገር ነው። እውነት እላችኋለሁ። እንግዲህ ጳጳሳት ፖለቲካ የሚያስጨንቃቸው የከተማ ውበት እንጂ ስለ ቤተክርስቲያን ምንም አይነት ግድ እንደማይላቸው በጣም በብዙ ቪዲዮዎች በማስረጃ እያየን ያለ ነው እና እውነት በጣም የሚያሳዝን ነገር ነው። በተለይ ስውራ ማርያም ገዳም ላይ እየተካሄደ ያለው ነገር ከቀን ወደ ቀን እውነት በጣም እጅግ አሳሳቢ ደረጃ ላይ የደረሰ ይመስለኛልና በአስቸኳይ ይህ ነገር ዲስተካክል ይገባዋል ብዬ አስባለሁኝ። ከዚህ ቀደም አንድ ወንድማችን ጋር ከተደብድቡ ወድቋ ስክሪኑ ተገኝተዋል። እውነት ላቸዋለሁ። እዛ ገዳም የሄደ ሊጸበል የሄደ ወንድም ነውና ምን አጥፍቶ እንደሆነ አይታወቅም። እውነት ላቸዋለሁ። እዛ ቦታ ላይ ሊጸዳ የሚገባው ነገር ቶሎ መጽዳት አለበት ብዬ አስባለሁ። እኛ እዛ ቦታ የምንሄደው ለመቀደስ እረፍት ለማግኘት ከደዌ ቁራኛ ከበሽታችን ለመፈወስ ያን የዛችን የገዳም በረከት ለመቅመስ ብለን እንሄዳለን። ግን ነገር ግን ምእመናን እንደዚህ ያለ ስቃይ የሚደርስባቸው ከሆነ በጣም እጅግ እጅግ አሳሳቢ አሳዛኝ ደረጃ ላይ የደረስ ነው መትላቸዋለሁኝ። እና ይህን ነገር እንደቀልድ እንዳትዩት፣ ሁላችንም ኦርቶዶክሳዊ ምእመን ግዴታ አለብት ብያስባለሁ። እየተጎዳን ያለነው እኛ ምእመናን። በረከት ለማግኘት ስንሄድ ዱላ ከሆነ የሚጠብቀን ይህ ትክክል አይደለም ብያስባለሁ። እና ይህን ነገር በቅርብ ርቀት እንከታተሉ ይገባል ብያስባለሁ።